በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በቅዱስ ፊት እንደተነገረው የስቅለቱ ዓመታዊ መታሰቢያ አደረሰን አደረሳችሁ። ዛሬ ታላቅ በዓል ነው። እንዲሁም ደግሞ ታላቁ አባታችን አባ ነባፂሆን የእሳቸውም ሐዋርያዊነት አባትነት የሚታሰብበት ታላቅ በዓል ነው። እንግዲህ ተወዳጆች ዛሬ በቤተ ክርስቲያናችን በሚከበሩ ታላላቅ በዓላት ላይ ተሳትፈን ስንመጣ ወዲያውኑ ደግሞ ልብ የሚሰብሩ ነገሮች ይላኩልናል፣ እናያለን፣ ልባችን ያዝናል። ከዛ በኋላ ከመቅደስ እንደወጣ ነጭ ልብሳችንን ቀይረን ለሀዘን የሚሆኑን ልብሳችንን ደግሞ ቀይረን በእንደዚህ ሁኔታ እንቀመጣለን። ተወዳጆች እንግዲህ መንግስት ለፖለቲካዊ ቅስቀሳ የሚጠቀሙበት ሚዲያ ነው እንጂ ምንም የተፈጠረ ነገር የለም ይለናል። ቤተ ክህነትም በዚሁ ትስስር ደግሞ ችግሩ አለ ግን አታካብዱ ይለናል። እኛ ደግሞ በውስጥ እያንዳንዱ የምንናገረው ለምሳሌ 16 ሰዎች ብለን ስንናገር፣ ስድስት ሰዎች ብለን ስንናገር፣ ዘጠኝ ሰዎች ብለን ስንናገር እነዚህ የዓይን ማኞች በመረጃና በማስረጃ ያደረሱንን ሰነድ ዋቢ በማድረግ ነው። ያለ መረጃ አናወራም። እያንዳንዱን ነገር በመረጃና በማስረጃ ነው። እሲ የመንግስት አካልነን የሚልም ካለ በግልጽ አማርኛ ይምጣና አሁን በምናስቀምጥላችሁ የወንድሜ የጸጋይ ክፍሎ የቴሌግራም ቻናል ላይ እ ይሄ ኢትዮጵያ ውስጥ አይደለም። ባልና ሚስቶች ተይዘው ተገለዋል። ቀብራቸው ምናልባት ዛሬ ይሆናል ብያችሁ ነበር። እና በእንደዚህ ዛሬ እንግዲህ ዩቲዩብም ቲክቶክም እንዳናሳይ ይዘጋብናል ለትውልዱ ደግሞ እውነትን ለማሳየት ግዴታ ነው ስለዚህ በቴሌግራም ግሩፕ እያንዳንዱ የግድያውን እያንዳንዱ የሚደረጉት ነገሮችን እያሳየን ያለ ነው ስለዚህ እህታችንን በእንደዚህ በአሰቃቂ ሁኔታ አቃጥለው ወንድማችንን ባለቤቷን በእንደዚህ አይነት ሁኔታ ከየት የመጣ አረመናዊነት ነው? ከሰው የተፈጠረ ይሄን ያደርጋል ወይ? እንግዲህ ሰሞኑን ከተረፉት ልጆች መካከል ቁስሏ አመርቅዞ እየተሰቃየች ያለች ብላቴና አለች። የምትችሉ አሁንም ወንድማችን ጸጋይንን ሰማውና ወደሱ ቻናል ላይ የቴሌግራም ቻናል እኔም በቴሌግራም ቻናል ምናልባት ፋሲልቴት አድርጌ እማጋራችሁ ይሆናል። ባክቱ ዘ ኦሪጅን የሚል የቀድሞ ቻናል አለኝ። ያው ሶሻል ሚዲያ ላይ መናገር እንጂ መካኒዝሞቹ ላይ ብዙም ብርቱ አደለ። ምናልባት ከዚህ በኋላ ብዙ ልተጋ ችላለሁ። እና እንግዲህ ሌሊት በዛ በደስታና ባሴት በቅዳሴ ታቦቱ ሲወጣ ሲገባ ደስ ብሎ ደሞ ስንመጣ እንደዚህ አይነት ቪዲዮዎችን ደሞ ስናይ ልባችን ይሰበራል። እስከ መቼ? እስከ መቼ? እሺ ወንድማችን ጸጋይ እንስማና ከዛ በኋላ እንቀጥላለን። ሰላም ጤና ይስጥልኝ። በጣም መጨከን የምትችሉ ቪዲዮና ፎቶ ማየት የምትችሉ ሰዎች ካላችሁ ቴሌግራም ላይ ጸጋይ ክፍል በሉና ፈልጉ። ሁለት ቪዲዮዎች ተለቋል። ትናንትና ባልና ሚስት እየዘገብኩላችሁ ሰዎች እንዴት አድርገው እንዳቃጠሏቸው እንዴት አድርገው እንደገደሏቸው የሚያሳይ ቪዲዮ ነው። ሁለተኛው ደግሞ የስምንት ዓመት ሕፃኗ ልጅ እንዴት አድርጋ ሰውነቷ እየተበላሸ እንደሆነ የቆራረጧት ክፍል እንዴት አድርጎ መግል እያወጣ እንደሆነ የሚያሳይ ነው። ይህ የኦርቶዶክሳውያን መከራ የሚያሳይ ስለሆነ ላጋራችሁ ብዬ ስላሰብኩኝ ስፖይለር አድርጌ አስቀምጨዋለሁኝ። በተቻላችሁ መጠን ይኸው ገብታችሁ ተቀምጦላችኋል። እባካችሁ ግን በተቻለ መጠን ተጠንቅቃችሁ አቅም ከሌላችሁ ባታዩ ይመከራል። ጸጋይ ክፍሉ ይላል ገብታችሁ የቀርቡት። እሺ ወድም የጸጋይ ልብ ነው። ማመሰግነው እንግዲህ። በእውነት ለመናገር ግድ የሚለን የቤተክርስቲያን ጉዳይ ስለሆነ ልባችን የሚቆስለው የቤተ ክርስቲያን ጉዳይ ነው። ሄዶ ማየት እኮ ነው። በነገራችን ላይ ተወዳጆች በቦታው ላይ ተገኝቶ ማየት እኮ ነው። የግድያውን አፈፃፀም ማየት እኮ ነው። አሁንም ጉዳዩ ባርሲ ጅጃ ወረዳ በሳጉሬ፣ በረጋሽባ፣ በተሬ በሜላና በአንቺ ደቼ እየቀጠለ ነው፣ እየተፈጸመ ነው። ዘጠኝ ሰዎች ተያዙ ብለን ስንናገር ስድስት ሰዎች ተያዙ በድምሮ ሀያ አምስት ሰዎች እያለ ለማቀሳሰር አይደለም። ለምን እንዋሻለን? እኛ ክርስቲያኖች ነው ለምን ያልሆነውን ነገር ሆነ ብለን ለምን እንናገር? ሲቀበሩ እናሳያለን፣ ተቃጥለው እናሳያለን፣ ተከትፈው እናሳያለን። መንግስት ግን የሚናገረው ሌላ፣ የእኛ አባቶች የሚናገሩት ሌላ። ሰው በቁሙ እየተቃጠለ ነው። በቁሙ እየተቃጠለ ነው። እነዚህ ባልና ሚስቶች በቁማቸው ትላንትና ዘግበንላችኋል። ህፃኑ ልጅ እግሩን ተቆረጠ። ሲቃውን ብትሰሙ ትረበሻላችሁ። የወንድማችን ጸጋይ ቲክታክ ባን ያደረገው ያንን ቪዲዮ በማሳየቱ ቁስሉን በማሳየቱ። እርግጥ ሌላ ነገር ብሎ ቁስሉን ሲያሳይ ሌላ ነገር ብሎ ጠረቦ ቲክታክ። ሚዲያችን እኮ ሊዘጋ ይችላል። ግን ኦርቶዶክሳውያን ንቁ ነው እያለን ያለ ነው። ንቁ ቢያንስ ቢያንስ እኮ ለዛሬ ሳይሆን ተውታውን ፕሮፋይላችን፣ ሌላ ነገር ይቅርና ፕሮፋይላችንን አሁን ያስቀመጥንላችሁን ነገር አድርጉላችሁ። እመኑኝ ስሜቱ እንዲገባችሁ ደግሞ ወደ ቴሌግራም ግሩፕ ተቀላቀሉና ሪል ነገሩን ከመጀመሪያው ጀምሮ እናስቀምጥላችኋለን። አንዳንድ በውስጥ መረጃ የጠየቃችሁን ሰዎች መረጃውን እያጋራናችሁ፣ ግን መረጃውን የት ድረስ ነው የምታደርሱት ብላችሁ እንድትቀመጡ ነው። የልቁኑ ከኛ በተሻለ ከኢትዮጵያ በተሻለ ከኛ በተሻለ በተደላደለ አገር በአሜሪካ፣ በአውስትራሊያ፣ በካናዳ፣ በእንግሊዝ፣ በሌሎች ሀገራት የምትኖሩ ወዴት ናቸው? ካህናት በሺዎች በመቶ ሺዎች የምትቆጠሩ ካህናት ልትኖሩ ትችላለ። ወዴት ናቸሁ? ወዴት ናቸሁ? ለምን አታዝኑ ወይስ እነዚህ ሰዎች የሐሰት ነው ካላችሁ ለምን የአንዳንዶቻችሁ እኮ አካባቢያችሁ እኮ ነው በነገራችን ላይ የግዴታ ማንሳትና መናገር አለብን ቀያችሁ እኮ ነው ከእኛ በላይ መረጃን ማጋራት ትችላላችሁ ግን ቅራቅንቧችሁ እንዳይነካ ነው የእናንተ የገነባችሁት ህንፃ እንዳይወሰድባችሁ ለምሳሌ ሰውነቱን እየቆረጡ እያበሉት ያለ ሰው አለ እስካሁን መጨረሻውን አላገኛ። ይሄ ኮኛ ኮ የምንነግራችሁ ኮ የተገኘ መረጃ ነው። በስውር የተቀረጹ ቪዲዮዎች ነው እያሳየናችሁ ያለው። ለአውሬ ሲሳይ የሆኑትስ ምን ያህል የሆኑ ወገኖቼ ኦርቶዶክሳውያን እንንቃ፣ እንነሳ እንያዝ። እኛውን የፖለቲካ ትግል አይደለም እየታገልን ያለ ነው። ለምን በማህተባችን እንገደላለን? ሰው በማህተቡ በእምነቱ ለምን ይገደላል? ገበሬው አርሶ ባበላ ለምን ይገደላል? ለምን ይገደላል? ሰው በእምነቱ ለምን ይገደላል? ህፃናት ለምን ይገደላሉ? ለምን ይቆራረጣሉ? ይች ብላቴና እንግዲህ ስትጮህ ሰምታችኋታል። አመርቅዞ በስቃይ ውስጥ አለች። ምናልባት በጊዜያው የቲታነስ ሌሎች የሕክምና እርዳታ አውቶማቲካሊ ላታገኝ ትችላለች። ለምን ስቃያቸው ሕፃናቶቹ ለምን አይገባቸው? ለምን አይገባችሁም መከራቸው? ይሄ የአደራ መልዕክቴ ነው። እንግዲህ አንዳንድ አባቶች ወደፊት መተዋል ብያቸዋለሁ። የኒውዮርክና አካባቢው አጉረ ስብከት ሊቀጳጳስ ብፁህ አቡነ ጴጥሮስ በዚህ ጉዳይ ላይ ጽኑ ሀሳባቸውን ከተለያዩ ሚዲያዎች ጋር እያጋሩአሉ። ከኢትዮ ቤተሰብ ሚዲያም ጋር ትላንትና መርሃ ግብረ እንዳላቸው አውቃለሁ። ዛሬ የተለቀቀ ቪዲዮ አለ፣ በጥቂቱ ምስማ፣ ሙሉውን በኢትዮ ቤተሰብ ላይ ታገኙታላችሁ። የተናገርካቸው ሀያ አምስት ቁጥር እኛ የምንቆጥራቸው ሰው ያያቸው ነው። ያልተቆጠሩ የማይታዩ ስንት ሰዎች አሉ? ስንት ስንት የሚያልቁ ህጻናት፣ እህቶች፣ እናቶች የሚደፈሩ የሚታሰሩ፣ የሚሰቃዩ እግዚአብሔር ብቻ የሚቆጥራቸው ስንቶች ናቸው? ይሄኳ፣ አሁን አንተ የተቆጠሩትን ነው የምትነግረኝ። ሀያ አምስት አለ፣ ይሄን ይሄ የተቆጠረው ነው። የማይቆጠር በየቀኑ ከአምስት እስከ ሰባት ድረስ ላለፉት አምስት ዓመታት በየቀኑ ይህን ያህል የሚሞትባት ሀገር። ምን ስለሆኑ? ኦርቶዶክስ ስለሆኑ፣ ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት ይሉ የማይደክም ስርዓት ተገሎ የማያልቅ ህዝብ፣ እነዚህን እህቶች፣ እነዚህን እናቶች፣ እነዚህን ወንድሞች፣ እነዚህን አባቶች፣ እነዚህን ህፃናት እንዴት አድርገህ ልትገልጣቸው ትችላለህ? እንዴት አድርገህ ልትገልጥላቸው ምን ቋንቋ ልታገኝላቸው ትችላለህ ለዚህ መከራ? ያው ሰባት ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ ሰባት ዓመት እኮ ያለማቋረጥ ገደላችሁ እኮ፣ 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ፣ ያተረፋችሁ ዶክተር ምን እያደረጉ ነው? በሆኑ ያስደስተውታል። ይሄ ነገር ደስ ይለውታል። የእህቶች ተቆራርጦ መሞት ያስደስተውታል። የህፃናት ተበጣጥሶ መሞት ያስደስተውታል። የእናቶች ጥቁር ለብሶ እንደዚያ፣ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል እርግጠኛ ነውት ያንን ነገር ቃልዎትን ለመቀበል አስደስቶታል። የእነዚህ ህፃናት ሞት እንደዚያ ያስደስቶታል፣ ደስ ይሎታል፣ እሱ ያረከውታል። ያንን ካገኘ ደግሞ ምንም ነገር እንደማትናገር አይ ነው አውቃለሁ፣ አውቃቸዋለሁ። ምክንያቱም እዚህ ቀደም አይቻቸዋለሁ። ዶክተር ብርሃኑ እኛ ጋር እኮ ሲፎክሩ ነበር፣ የዛሬ ስንት ዓመት። አሁን ድምፃቸው የጠፋው ለምንድን ነው? ሰው ስላልተገደለ አባት በድሎ ይሆናል። ዛሬ አንተ የምትታረደው ብሎ የተናገረው ይሄ እና የእግዚአብሔር ልጅ ነኝ ብሎ ነበር። እግዚአብሔር እንዳንተ ልጅ እንዳንተ ያለ ልጅ የለውም። የሰይጣን ልጅ ነህ። በሰው ደም የሚደሰት በህፃናት ሞት የሚደሰት እንዲህ አይነት ክፋት፣ መርዘኛ ነገር ይሄ የሰይጣን ከዚህ ውጣ። ስለዚህ እኛ ከዚህ ጀምሮ ያለን ሰዎች ክፋትን ተጸይፈን፣ አመፀኝነትን ተቀፍ፣ ገዳይነትን ተጸይፈን ከኢትዮጵያ ምድር ገዳይነትን እንዲጠፋ ነው ማድረግ ያለብን። እንግዲህ ኢትዮ ቤተሰብ ላይ ሙሉውን ማየት ትችላላችሁ። ጠንካራ መልእክት ነው አባታችን የሰጡት። ቡራኪያቸው የደረበን ቃሎች ያሰማል። አባታችን ምንድን ነው አሁን እውነት ለመናገር ጥሩ ነገር ነው የተናገሩት አባታችን። አንደኛ የምናያቸው አባቶችን በሶስት መክፈል አለብን እየተናገሩ ያሉት እንደገና ደግሞ በስጋት ውስጥ ያሉ አሉ። ለመናገር በስጋት ውስጥ ያሉ አሉ። በሶስተኛ ደረጃ ግን ምንደኞች አሉ። ኦልሬዲ ከገዳዩ ጋር አብረው ያሉ አብረው ያሉ ማለት ከሰው አልተፈጠራችሁም። እኔ አሁን እንግዲህ የአባታችን መልዕክት ወደ እኛ አባቶች ላምጠው። ወደ እኛ ጳጳሳት ላምጣ። ከሰው አልተፈጠራችሁ፣ ከሴት አልተፈጠራችሁ፣ አያማችሁ አይረብሻችሁ፣ እረኞች ሆናችሁ አይረብሻችሁ። ያስ ገዳይ ነው፣ ያስ አጥፊ ነው፣ ያስ አራጅ ነው ብለዋል እኮ በአደባባይ እነሱም ተናግረዋል። ሽመልስ ተናግሯል፣ አዳነች ተናግራለች፣ አብይ ተናግሯል። እነሱስ ሚናቸውን ለይተው ሊያጠፏት እየተጉ ነው። ነን እኛ ነን የምትሉ ማለት ነው። እኛ ነን የምትሉ እኛንን የቤተ ክርስቲያኒቱ ዋና የምትሉ እንደምንም ብላችሁ መንበራችሁን ያዘጋጃችሁ እናንተ አባቶች እናንተ አባቶች ወንዲያችሁ ምን ሰለመው ትፈልጉታላችሁ ብዙ ጥርጣሬዎች ገብተናል በእናንተ ዙሪያ ወዴት እየሄዳችሁ ነው ጳጳስ ሲክድ እና ጳጳስ ሲስድ አንደናገጥ ግን መሀል ቁጭ ብሎ ሲያስጨርሰ ያምናል ንጹሕነታቸው ጠንካራ አቅጣጫ ሰጥተዋል። በውጭ ሀገር የምትኖሩ ካህናት፣ ይልቁን የዚያ አካባቢ ተወላጆች፣ ምን አፋችሁን ዘጋው? እንተዋወቃለን እኮ የሌሎቻችሁ ምን ዘጋው? ይሄ ቅራቅንቦ፣ ይሄ ምድራዊ ነገር ጥላችሁት እኮ ትሄዳላችሁ። ለዛውን ብቻ ዓለም አልተገባቻቸውም እኮ እናንተ የምታጋስ የምትሰበስቡት ነገር እኮ ምናምንቴ ነው። በነገራችን ላይ ራቆቴ የመጣው ራቆቴ እንሄዳለሁ ነው። እኛ ደጎች ስለሆንን ነው ልብስ የምንሸፍናችሁ። የሚሞቱ ሰዎች ልብስ የምንሸፍነው፣ እኛም ነገ የምንሸፍነው ቋሚው ደግ ስለሆነ ነው ይህን የሚያደርገው እንጂ፣ ራቆታችን ነው። ግን እንነሳል። ተስፋን የሰጥ የታመንን ቃሉን እንዴት መኖር አቃታችሁ? እንዴት በዚህ ልክ ተልመጠመጣችሁ? ሰባት ዓመት ስቃይ አብራችሁ ታሰቃዩን አላችሁ። እና ትውልድ ንቃ። በዚህ አጋጣሚ እንግዲህ ጉዳያችን ይቀጥላል። ሸክሙን የሚሸከሙልን አባቶች ወደፊት እስከሚመጡ ድረስ እኛ የሚዲያውን ጮት እንጮዋለን። እውነትን ማጋራት እንጮዋለን። አንዳንዶች ስለማታምኑ የቴሌግራም ግሩፖቻችን ላይ ይህን ጉዳይ እያስቀመጥንላችሁ ያለው እስኪ አይታችሁ እንኳን ይመማችሁ ለቅሶ በእኛ ብቻ ለምን ይሆናል? ገንዘብ አልጠየቅናችሁም ለዚህ ጉዳይ። ሰው እኮ በዚህ ጉዳይ እኮ አጭበርብዶ እኮ ገንዘብ ማግኘት ይችላል። ህይወታችን አለና በቀን አንዴ ለምንበላበት የክርስትና ጎዳና፣ በመከራና በፈተና ለምናልፈው የክርስትና ጎዳና ምንም ምንም መነገጃ ነገር ልናደርገው አንችልም። የህዝባችን ስቃይ ግን ከእኛ በተሻለ ሀገር የተቀመጣችሁ ለምን አይላችሁን? ለምን አንትናታ? ለአንዳንዶቻችሁ በቪዲዮ በደውዬ ሁሉ አልቅሼ ለመንኳችኋላችሁ አልቅሼ ዝምታችሁ እስከ መቼ ነው? ዝምታችሁ እስከ መቼ ነው? በነገራችን ላይ ምን ኮ ከጠፋ እናንተም ትጠፋላችሁ። ቀጣይ በእናንተ እሱስ ቀድሞ ነግሮናል። ላያቸው አልፈልገም። ዘመናችሁ ሙሉ ስታሰጣዩን ነው በሰማው አጋንንታዊ ትርቅት ሊያጠፋን ተነስቷል። ሊያጠፉን ተነስቷል እንጂ ሀገር እንደ ሀገር ያኖረች ታላቅ እምነት ውለተዋይ አልነበር። ግን አጋንንታዊ ትርቅቶች በዘር ጨራርሶን ደግሞውን በሃይማኖት ሊፈጀን ነው። ትውልድ ንቃ! መልእክቴ ነው። እግዚአብሔር ቢፈቅድና ብንኖር ምሽት አምስት ሰዓት ላይ እንገናኛለን። ከልብ ነው ወዳችሁ፣ ከልብ ነው የማከብራችሁ። ቲክቶኩም ዩትዩቡም ተደራሽነቱ እንዲቀንስ ብዙ ተግዳሮቶች አሉ እና ላይክ እያደረጋችሁ ቲክቶኩ ላይ ሼርና ኮፒ ሊንክ እያደረጋችሁ ዲዩት እያደረጋችሁ ለትውልድ አደርሱ። መሸታ ቤት አልከፍትም። እውነትን እውነት እያልን እኛም እንደ ሰማዕቶቹ ቀናችንን አናውቀው። ቀናችን በሱ ዘንድ ነው። ማነው ተረኛ እንዳልኳቸው የተለያዩ ሰዎች የሞቱ የሰማነው እናሰማቸዋለን። ሰላም፣ እግዚአብሔር ከሁላችን ጋር ይሆን። ብንያም ሽታዬ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ ሰላም።